ግዙፉ የክሬምሊን ቤተ መንግስት መቶ ሀያ አምስት ሜትር ርዝመት 47 ሜትር ከፍታ ያለው ነው። በርካታ ህንጻዎችንም በውስጡ የያዘ ሲሆን የቤተ መንግስቱ አጠቃላይ የቦታ ስፋት ከ25 ሺ ካሬ ሜትር ይበልጣል። ይህ ግቢ ትልቁን የክሬምሊን ቤተ መንግስት የቀደመውን የቴረም ቤተ መንግስትን ከ አስራ አራተኛው 16ኛውና 17ኛው ክፍለ ዘመን ዘጠኝ አብያተ ክርስቲያናትን ቅድስት ቬስቲቡልን እናም ከሰባት መቶ በላይ ክፍሎችን ያካትታል። የቤተ መንግስቱ ህንጻዎች በመካከላቸው አራት ማዕዘን ቅርጽ ያለው ግቢ ፈጥረዋል። ህንጻው ሲታይ ሶስት ፎቅ ይመስላል፣ ነገር ግን በትክክል ሁለት ነው። የላይኛው ወለል በሁለት ረድፍ የተደረደሩ መስኮቶች አሉት ሲሆን የምዕራባዊ የቤተመንግስቱ መንግስቱ ህንጻ የመንግስታዊ መስተንግዶ አዳራሾችንና ና የንጉሰ ነገስቱን ቤተሰብ የግል ክፍሎች የያዙ ናቸው። ግራንድ ክሬምሊን ቤተ መንግስት በክሬምሊን ውስጥ ትልቁ ህንጻ ሲሆን በ1837ና በ1849 መካከል ተገንብቷል። አርክቴክት ኮንስታንቲንቶን በተለያዩ ጊዜያት የተለያዩ ህንፃዎችን ያቀፈውን የቀድሞውን የተለያዩ ህንፃዎች የነበሩትን ቤተ መንግስት ደግሟል። የስነ ጥበብ ታሪክ ተመራማሪዎች የድሮው የሩሲያ ኪነ ህንጻ ልዩ ባህርያትን ተከትሎ የህንፃዎቹ ስብስብ በቅርጽ፣ በቀለምና በከፍታ ያልተመጣጠነ ነው ብለው ያስባሉ። በሞስኮ ክሬምሊን ሩሲያ የሚገኘውን በ17ኛው ክፍለ ዘመን የሩሲያ ነገስታት ዋና መኖሪያ በነበረው ታሪካዊ ህንጻ ቴሬም ቤተ መንግስት ውጫዊ ገጽታን ማስጌጥ ጋር የሚዛመዱ ውስብስብ የፊት ገጽታዎች ያሉት ሲሆን፣ በተለይም አርክቴክቱ የመስኮቶቹን ፍሬም በከፍተኛ መጠን ደጋግሟል። ከ1917 በፊት የቤተ መንግስቱ ውጫዊ ገጽታ በአምስት የሩሲያ ግዛትን በሚወክሉት በባለ ሁለት ጭንቅላት ንስሮች ቅርጻቅርጽ ያጌጠ ነበር። ቤተ መንግስቱ የኋለኛው ክላሲዝም ባህሪ የጂኦሜትሪክ ፕላን አለው። ይሁን እንጂ ዋናው መግቢያው በዋናው ፊት ለፊት መሀል ላይ ሳይሆን በቤተ መንግስቱ ምስራቃዊ ክፍል ውስጥ ነው። ይህም ያን ጊዜ ለነበረው የኪነ ህንጻ አሰራር ያልተለመደ ነበር። መግቢያው በመጠኑ ያጌጠ ሲሆን በውጭ በኩል በሰንሰለት ላይ በተሰቀሉ ጥንድ መብራቶች ደምቋል። የበሮቹ ቅርጽ ከመስኮቱ አከፋፈቶች ጋር ይዛመዳል። መግቢያው የሚገኝበት ቦታ ስልሳ ስድስት መወጣጫዎች ያሉት ቀጥ ያለ ግዙፍ ደረጃ እንዲኖረው ታስቦ ሲሰራ፣ የደረጃው ርዝመት በህንፃው መሀል ላይ መዋቅር እንዲኖረው አያስችልም ነበርና አሁን ያለበት ቦታ ላይ በማድረግ ማመቻቸቱ አስፈላጊ ሆኖ ነበር ህንጻው